ማን ነው የዚህ የሁለት መቶ ካሬ ቦታ ባለቤት የሚሆን እድለኛ? ለዛሬ እየላቸው የቀረፉት ቦታ አቀማመጡ ያምራል። አካባቢው ላይ የተሰሩ ቤቶች የእንጨት ቤት የብሎኬት ቤት ተሰርቷል። ከሀገር ውጭ ያላችሁ ዋጋው ቀነስ ያለ ካሬው ሁለት መቶ የሆነ ከስድስት ወር በኋላና ከአንድ አመት በኋላ የሚያተርፍ ቦታ አቅርበልን ብላችሁኛል። ይሄው እየላቸው ቀርብ ያለው አይደለም፣ ስድስት ወርና አንድ አመት ከሶስት ወር በኋላ ከአራት ወር በኋላ የሚያተርፍ ቦታ ነው የላችሁ የቀረብኩት። እንዳልፋችሁ። አሁን ራሱ ቤት መስራት ትችላላችሁ ከፈለጋችሁ፣ በብሎኬት ከፈለጋችሁ በእንጨት መስራት ትችላላችሁ። የሚያግዳችሁ ነገር የለም። የዚህን የሁለት መቶ ካሬ ቦታ ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች እየመሰከሩለት ቲዩብ በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና፣ በአውሮፓ፣ በሳውዲና፣ በዱባይ፣ በኩዌትና፣ በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሁናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሁናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከ ሩለት ዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ ወሎና ኮምበልቻ፣ እንዲሁም ኬሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914257198 ወይም በ0966388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የእንድሪስ አብዱ ዩቲዩብ ቻናል አረማይ ተመልካች ሰላም ናችሁ? ከኛ ጋር ሁሉ ሰላም፣ ሁሉ መልካም ነው። የሚሸጥ ቦታ እየላቸው ቀርበ ለወሎ እዚህ ጋር የምትመለከቱት ነው። 200 ካሬ ነው። ህጋዊ ካርታ ፕላን ያለው ነው። አካባቢው የሞቀ የደመቀ ሰፈር ነው። የብሎኬት ቤት የእንጨት ቤት ተሰርቷል። አሁን ራሱ መስራት ትችላላችሁ። የሚያግዳችሁ ነገር የለም። እንደዚሁም ቦታ ስም ይዞራል እንዴ እያላችሁ የምጠይቁኝ አላችሁ። ቦታ ባዶ ቦታ ስም መዞር አይችልም ብዬ ከአሁን በፊትም ነግሬያችኋለሁ። ለቤቴ አዲስ የሆናችሁ ናችሁ ብዬ እገምታለሁ። እንደዚህ ጥያቄ የምታቀርቡ ልጆች አላችሁ፣ በደውል እንደዚሁም ሪከርድ ጽሁፍ የምታስቀምጡ በውስጥም ሰምቻለሁ፣ የተቻለኝ መልሻለሁ፣ እና እዚህ ጋር በተደጋጋሚ በቪዲዮ ስለተናገርኩም ለዛም ነው። እንደዚሁም ያልገባችሁ ነገርና ግልጽ ያልሆንላችሁ ነገር ካለ ኮመንት አድርጉ ልኝ ብዬ ነግሬያችኋለሁኝ። እንደዚህ በመመጣ ሰዓት ቤት ቦታ እየላችሁ ስቀርብ ግልጽ አድርጌ እመልስላችኋለሁ ብዬ እነግራችኋለሁ። ዛሬ እያላችሁ የቀረፉትን ቦታ ዋጋውን እነግራችኋለሁ። ዋጋውን ከማወቃች በፊት ቪዲዮውን በላይክ ጀምሩ፣ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሉ ቤተሰቦች ብዙዎቻችሁ ከሀገር ውጭ ያላችሁ ለትርፍም ለመኖሪያም የሚሆን ዋጋው ተመጣጣኝ ዋጋ የሆነ ሁለት መቶ ካሬ አቅርብልን ነው ያላችሁኝ። ይኸው ሁለት መቶ ካሬ ነው እያላችሁ የቀረብኩት። እዚህ ጋር ቦታም ሆነ ቤት ስትገዙ አክሲዮንም ሆነ አፓርታማ የአንድ ሰውጣ ስትገዙ አካባቢ በሚሸጠው ዋጋ ግዙ ብዬ በተደጋጋሚ ነግሬያቸዋለሁ። ግርምያ ላይ ነገር ቢኖር እዚህ ጋር ለእናንተ አክሶንን አፓርታማ የአንድ ሰውጣ ካቀረብኩላችሁ በኋላ ቤተሰብ ትልካላችሁ፣ እኔም ተቀብዬ አሳይላችኋለሁ፣ ዋጋ አደራደራቸዋለሁ። እናንተ የኮሚሽን ላለመክፈል በሌላ ሰው ላይ በራሳችሁ ሰው ላይ ሄዳችሁ ትገዛላችሁ ማለት ነው። ከዛ በውድ ነው ደግሞ የምትገዙት እንኳን ማለት ነው። እኔ እዚህ ጋር ዋጋ አስቀንሼ እንደዚህ የሁሉም ሰው እንደዚህ እኩልም እንደሆነ ተናግሬ እኩል ያልሆነውም ደግሞ እኩል አይደለም ይለያያል ብዬ አስረድቼ፣ ሁሉን ነገር በሌላ ሰው ላይ ሄዳችሁ በውድ ትገዙና በስተመጨረሻ ኔ የምትሉኛላችሁ የመዋጮ እንደዚህ በየወሩ የምትቆጥቡት ብር እጅ ሲያጥራችሁና ሲቸግራችሁ ሽጥልን ትሉኛላችሁ። እናንተ በውድ የገዛችሁትን ትል ለደንበኛዎች እኔ ምን ብዬ ነው በውድ እንደዚ እንዲገዙ አደርጋቸው ማለት ነው? ምክንያቱም አካባቢ በሚሸጠው ዋጋ ግዙ ብዬ እዚ ጋር እየተናገርኩ በውስጥ እንኳን ራሱ ስታናግሩኝ በማንኛውም ሰው ላይ ሄዳችሁ ስትገዙ አካባቢ በሚሸጠው ዋጋ አጣርታችሁ ግዙ ነው የምላችሁ ማለት ነው። ምክንያቱም እናንተ ተጠቃሚ እንድትሆኑ ማለት ነው። አንዳንድ ሰዎች ገብና ያለኛ የለም ገብናኛ ብቻ ነው ብላችሁ የምታስቡ አላችሁ መስሏችሁ ነው ማለት ነው። ገብና ማለት እዚህ ጋር እናንተ ሰውንም ሳትጎዱ ራሳችሁም ሳትጎዱ በቃ በአግባቡ የምትጠቀሙ ስትሆኑ ነው ገብና ማለት ማለት ነው። ገብቷችኋል አደለ? ውድ የሻናሌ ቤተሰቦች ብዙዎቻችሁ እንኳን እንደዚህ የምታስቡ አይደላችሁም። አላህን የምትፈሩ ፈጣሪያችሁን የምትፈሩ የሰውን ድካም የምትረዱ ናችሁ፣ አሳይታችሁኛል በተግባር የኮሚሽን እጥፍ እያደረጋችሁ እየሰጣችሁ። ከሀገር ውጭ ያላችሁ እህት ወንድሞቼ ከምንም በላይ አመሰግናለሁ፣ ቃላት ያጥረኛል። አገር ውስጥም ያላችሁ እህት ወንድሞች አመሰግናለሁ ስለምታበረታቱኝም። እንዲሁም ጓደኞቼ ከምንም በላይ አመሰግናለሁ፣ ቃላት ያጥረኛል። እዚህ ጋር እኔ መልካም ብሆን ጥሩ ብሆን ራሴን ነው የምጠቅመው። መጥፎ ብሆን ራሴን ነው የምጎዳው ማለት ነው። እኛ የኮሚሽን እንደዚህ ከአናስከፍልም የደላላ አናስከፍልም እያሏችሁ ከዛ ያጋዟችኋል። ከእናንተ ላይ ባይቀበሏችሁ ከሻጮች ላይ ይቀበላሉ ማለት ነው፣ ተነጋግረው ማለት ነው። ስለዚህ በቃ እኛ የደላላ ከዛ መውሰድ አንችልም ና ስጠን ማለት ይችላሉ። በግልጽ የሆነ አማርኛ ማለት ነው። ገብታችኋል አደለ? እኔ እዚህ ጋር በፐርሰንት ነው ሁለት ፐርሰንት ነው ከመቶ ማለት ነው። ከአንድ ሚሊዮን ላይ ሀያ ሺህ ብር ነው ከአምስት መቶ ሺህ ብር ላይ አስር ሺህ ብር ነው እያልኩኝ እየነገርኳችሁ ማለት ነው። በማንኛውም ሰው ላይ እንደዚህ ሄዳችሁ ስትገዙ የምከፍሉትም እንደዚህ ነው እያልኩኝ እየነገርኳችሁ ነው። እናንተ ግን እዚህ ጋር የኮሚሽን አስር ሺህ አምስት ሺህ እንደዚህ ላለመክፈል ትሉና አስር ሺህ እንደዛ መክፈል የነበረባችሁን አምሳ ሺህ ትከፍላላችሁ ማለት ነው እናንተ ከኪሳችሁ አለመውጣቱ ስለሆነ ያያችሁት ይህን እኔ ግልጽ አድርጌ ነው የምነግራቸው እኔ በይፋ በግልጽ ነው በቃ የምነግራችሁ ማለት ነው ከሁለቱም በኩል ነው የሚቀበለው ብዬ ነግዳችኋለሁኝ ብዙዎቻችሁም ሰጥታችሁኛል አመሰግናችኋለሁኝ እንደዚህ ለምታስቡና ለሰው ልጅ በቃ ምንም ቦታ የሌላችሁ ሰዎች ማለት ነው ራሳችሁም ብትጎዱ እንጂ ሰውን ብቻ አይደለም የምጎዱት ማለት ነው። ይህን ግልጽ አድርጌ ነው የምነግራችሁ። ለዛሬ እየላችሁ የቀረብኩት ቦታ ወሎ ሀርቡ ነው። እዚህ ጋር የምትመለከቱት ነው። ካሬው ሁለት መቶ ካሬ ነው። በስድስት ወር በአንድ አመት የሚያተርፍ ቦታ አቅርበልን ብላችሁኛል። እንደዚሁም ቤት መስራት የሚቻል የብሉኬት የእንጨት ቤት ከፈለግ መስራት የምንችልበት አቅርበልን ብላችሁኛል። ይሄው እየላችሁ ቀርብ ያለው ይለያል። ዋጋው ተመጣጣኝ ዋጋ ነው። ዋጋውን እነግራችኋለሁኝ አስራ ሦስት ሺህ ሶስት መቶ ሰብስክራይብ አስገብታችሁኛል። አመሰግናለሁ ከልቤ ሀሺ ሰብስክራይብ እንደምታስገቡኝ ባለሙሉ ተስፋ ነኝ። አታሰፍሩኝ አታሳፍሩኝማ። ቦታ ለምንድነው ስም የማይዞረው እያላችሁ ቅር የሚላችሁ ልጆች አላችሁ። ቦታ የትኛውም ሀገር ስም መዞር አይችልም ማለት ነው እላው ላይ ቤት ሳይኖረው። ይሄንን በተደጋጋሚ ነግሪያችኋለሁ። ብዙዎቻችሁ ታውቃላችሁ። እንደዚህ በውስጥ ሪከርድ እና ጽሁፍ የምታስቀምጡ አላችሁ። ለምንድነው የማይዞረው እያላችሁ ማለት ነው። በቃ አይዞርም ማለት ነው። ይህንን ግልጽ አድርጌ ተናግሬያለሁ። የማነ የቻና ላይ ቤተሰቦች አንድ ነጥብ ሰባት እና አንድ ነጥብ ስምንት ድረስ የተጀመረ ቤት በአልቅም ፈልግልን የምትሉኝ ልጆች አላቸው። ወሎ ኮምቦልሻ ላይ ማለት ነው። የለም እናንተ እንደ ድሮ መስሏችሁ ብዙ ብር ያዝ ነው እየመሰላችሁ ማለት ነው። አሁን ላይ እንደ ድሮ አይደለም። ባዶ ቦታ እንደዚህ ለመግዛት ለከተማው ቀረብ ያለ እንኳን ራሱ አትገዙም በዚህ ብር ማለት ነው። ወጣ ያለ እንደዚህ አሁን ላይ እየተሸጣለ አንድ ነጥብ ሁለት አንድ ነጥብ ሶስት ድረስ ነው ሁለት መቶ ካሬ ማለት ነው። ተከተማው አራት ኪሎ ሜትር እርቀት ያለው እነዚህም ደግሞ ለከተማው ቀረብ ያለ ብዙም ያራቀ አንድ ነጥብ ሰባት አንድ ነጥብ ስምንት ድረስ ቦታ እየተሸጠ ባሉ ቦታ ቤት ይገኛል ብላችሁ እንዴት ታስባላችሁ ማለት ነው። እዚህ ጋር እኮ ሲጋዙ ሻጮችም ገዢዎችም እያሳዩኋችሁ ነው በተግባር ማለት ነው። የፊርማ ቪዲዮ ከሀያ ቪዲዮ ያልተናነሰ ለቅቅ ያለው እስቲ ግቡና ቤቴን ጎብኙት ማለት ነው። ለቤቴ አዲስ የሆናችሁ ባይሆን ሰብስክራይብ አድርጉና ጎብኙት እላችኋለሁ፣ ቤቴን ለዛሬ የላቸው የቀረብኩትን ቦታ ዋጋውን እነግራችኋለሁ። እስከ ዛሬ ለአራት ሰው፣ ለአምስት ሰው ሼር እንደምታደርጉ ሼር አድርጉ፣ አበረታቱኝ። ከሀገር ውጭም ያላችሁ ከሀገር ውስጥም ያላቸው እህት ወንድሞቼ ስለአበረታታች ለስተዛሬው አመሰግናለሁ። ቃላት ያጥረኛል። ለዛሬ የላቸው የቀረብኩት የዚህ የሁለት መቶ ካሬ ቦታ ዋጋው አንድ ነጥብ ሰባት ነው፣ ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ ማናገር ትችላላችሁ። አስባችሁ ወስናችሁ፣ ቤተሰብ ላኩ አስተናግድላችኋለሁ። አዲስ ማህበር በሚመራ ሰዓት በወሎ ዙሪያ እየላችሁ እቀርባለሁ። ደሴ፣ ሀይቅ፣ ኮምቦልሻ ወሎ ኬሚሴ ሐርቡ ሸክላቱቼ እየላቸው ቀርባለሁ። ከመቶ ካሬ ይዞ እስከ መቶ ሀምሳ ካሬ ድረስ፣ ሁለት መቶ ካሬ ድረስ፣ ሶስት መቶ ካሬ ድረስ እየላችሁ ቀርባለሁ። ለዚህ ለዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደሎ ምልክቶች ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ከዛሬ እየላቸው ቀረብኩት፣ እንደምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።